ሰላም ሰላም የአርጂና ስፖርት አድማጮቻችን እንደምን አላችሁ? እንደምን እስከረማችሁ? እንደምን እስቆያችሁ? በፊፋ ክለቦች ሻምፒዮና በዕለተ ቅዳሜ እንደተጀመረ ይታወቃል። ማንቸስተር ዩናይትድ፣ አርሰናል፣ ሊቨርፑል፣ ባርሴሎና የመሳሰሉ ታላላቅ ክለቦች በዚህ መድረክ ላይ ውድድሩን አላገኙም። ለምን ይመስላችኋል የሚለውን ጥያቄዎችን እናንሳ። ለምሳሌ ሊቨርፑል በ2022 የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ እንደም ቢሆንም ነገር ግን የዚህም መድረክ ሻምፒዮን አለመሆኑ የዚህም መድረክ መድረክ አለማግኘቱ ይታወቃል። ሌላኛው ባርሰሎናና አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ጥሩ ግስጋሴ ቢኖራቸውም ነገር ግን በዚህ ዓመት ላይ በዚህ ክለቦች ሻምፒዮን ላይ ተሳትፍነት ቦታን አላገኙም። ሌላኛውን ስንመለከት በዚህ ተሳትፎ ቦታ ላይ ሊያገኝ የሚችሉት ከአውሮፓ ክለቦች ላይ ከእያንዳንዱ ሀገራት ላይ ሁለት ሁለት ክለቦች ናቸው። ይህም የአውሮፓ ቻምፒዮንስ ሊግ አሸናፊ የሆነ ክለብ የቀጥታ የተሳት ቦታን የሚያገኝ ሲሆን እንዲሁም በአውሮፓ መድረክ ላይ ጥሩ ግስጋሴን ያስመለከቱ ክለቦች በዚህ መድረክ ተሳታፊነት ቦታን ያገኛሉ። ነገር ግን ይሄም የሆነው በአውሮፓ ቻምፒዮንስ ሊግ ላይ በአንድ ሀገር ላይ ሊመረጡ የሚችሉት ሁለት ክለቦች ብቻ ነው በዮፋ እግር ኳስ ኮንፌዴሬሽን አስተባባሪነት ላይ። ከዚህም አኳያ በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲና ቸልሲ ሲመረጥ አርሰናል፣ ሊቨርፑል፣ ዩናይትድ የመሳሰሉ ክለቦች ባለፉት አራት አመታት ውስጥ ከ21 እስከ 24 ድረስ ምንም አይነት የአውሮፓ ቻምፒዮንስ ሊግ ግስጋሴ ቢኖራቸውም ነገር ግን የተሳትፎነት ከተሳትፎነቱ ውጭ ሻምፒዮን አለመሆኑና በተሳትፎነቱ ብዙ ርከት አልሚሄዳቸው የዚህ ተመራጭ እንዳይሆኑ አድርጓቸው ሌላኛውም ባርሶላን ስንመለከት ባለፉት የአውሮፓ ምንም አይነት ዋንጫዎችን አላነሳም። ከዚህም አኳያ እንዲሁም ደግሞ ባለፉት አራት ዓመታት ብዙም እንብዛ የሚባል አኳያ አትሌቲኮ ሪያል ቦታ ተሳታፊነት ቦታን ማግኘት ብቻ አኳያ የአውሮፓ የተሳትፎነት አገኘዋል። ከዚህም አኳያ ነው ሊቨርፑል ማንቸስተር ዩናይትድ አርሰናልና ባርሴሎና የመሳሰሉ ታላላቅ ክለቦች የዚህን የተሳትፍነት ቦታ መንገድና እድል ያላገኙት። ቻናሉን ሰብስክራይብ ማድረግ እንዳትረሱ።